አንዳንድ ጊዜ ውሸት እንኳን ስንዋሽ የሚያስመስልን ውሸት ብንዋሽ፣ የጦሮ ነው። አይን ያወጣ ውሸት አንዋሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። እንደውም ሌላ እምነት ተከታይ ሰላም እንዲናችሁ፣ መወዳችሁ፣ ማከብራችሁ ስለምታበረታቱኝ ጀዛከሏሁ ኸይር ባላችሁበት አላህ ይጠብቃችሁ። እንግዲህ ዛሬ በነሩታ እና በናብርሽ መጥቻለሁ እንደው ትንሽ የታዘብኩትን ነገር ነው ለማለት የመጣሁት። እናንተም ከስድብ ነፃ የሆነ በጣም አስተማሪ፣ አዝናኝ የሆነ ኮሜንት ጻፉ። አይከፈልባችሁም። ሰውን ሰው በመሆኑ ውደዱት፣ ሰው በመሆኑ አክብሩት። የማንም ደጋፊ የማንም ነቃፊ አትሁኑ። ሰውን በንግግሩ በስራው ልትተቹት ትችላላችሁ። ሰው በመሆኑ ግን እንደ ሰው ጥሩ አመለካከት ጥሩ ኮሜንት፣ ያ ሰው ከዛ እንዲታረም ከና። አሁን ለምሳሌ እናንተ ስታልፉ ከእናንተ ኋላ የሚመጡት የሚማሩበት ልክ እናንተ ኮሜንት መጀመሪያ ላይ ገብታችሁ ኮሜንት ስትጽፉ ከእናንተ ኋላ የመጣው ኮሜንት ደግሞ እናንተን ተከትሉ ከተሳደባችሁ እንደሚሳደብ እርግጠኛ ሆኑ። ትክክለኛ ደስ የሚል ኮሜንት ስትጽፉ እናንተን ተከትሉ ነው ደስ የሚል ኮሜንት የሚጽፈው ማለት ነው። በጣም አይምሮን እንደምትቀይሩ እርግጠኛ ሁኜ ነው የምነግራችሁ ኮሜንት ማለት ነው። እናንተ ጥሩ ነገር ኮምታችሁ ያሰውየከት እናንተ በታች መጥፎ ነገር አይቆምትም። የእናንተን ተመሳሳይ ነው የሚቆምተው ማለት ነው። ባላችሁበት አላህ የጠብቃችሁ፣ ወዳችኋለሁ። እንግዲህ እኔ እየታዘብኩት ምንድን ነው እየታዘብሹ ካላችሁኝ፣ እንግዲህ ነሩታን ካየናቸው ጀምሮ አመታትን አስቆጥረዋል። እንግዲህ የፍቅር የጋብቻ ቀለበት እንትን ምንድን ታገብኛለሽ የሚል ጥያቄ ጠይቋታል። ቤተሰብ ጋር ሽማግሌ ተልኳል ተብሎ የነ ቪዲዮ ተቀርጿል። እንደገና ብዙ ብዙ እንግዲህ እች ልጅ የምትለው ብዙ ነገር ቃል ገብቶኝልኛል። በሰዓቱ ሴት ልጅ ራስሽን ስታስከብሪ ማንም ያከብርሻል። ራስሽን ካዋረሽ ማንም ነው የሚያዋርድሽ ማለት ነው። እውነት እውነት አብርሽ ያንቺ ባል ከሆነ ያንቺ ፍቅረኛ ከሆነ ማለት ነው የሚያስጠላ ቃላውን፣ ቅርታ ፍቅረኛ የሚባል ነገር የለም። ያንቺ ፍቅረኛ ከሆነ ከሌላ ሴት ጋር ሲሳሳ አፍ ላፍ ኪሲንግ ሲያደርጉ አቅፏ ሲዞር ቤት ተከራይተው ሲኖሩ መኪና ሲገዛ ብዙ ብዙ ነገር ከሚባለው በላይ እንግዲህ አብርሽ እና ሩታ ብዙ ጥንቅር ውስጥ ገብተዋል። ያው ሽቀላ ነው ለነገሩ ያኔ እንትን አይደለም ኖርማል ጸባ አይመስለኝም። እና ይሄን ሁሉ አብሯት አብርሽ እሷ ጋር ያረገውን ሁሉ እውነት ትክክለኛ አብርሽ ሩታን ለስራ ከፈለጋት ለምን አንቺ ለስራ አቶኝም፣ አትመጥኝም ለምንድነው አንቺን ያላደረገው ሩታን ለምንድን ነው አንቺ መቤት ሆነሽ ነው ምን ሁነሽ ነው አንቺን ጥሎ ሩታን ለስራ ይወሰዳት ለስራ ነው የተፈለገችው ስራ ሊሰሩ ነው ለምን አብሮሽ አይሰራም ሶሻል ሚዲያ አልጠቀምም አልሽ ሶሻል ሚዲያ ካልተጠቀምሽ እኔ እሱ የማገኝበት ስልክ ነው ካልሽ ፎቶን ኬት አመጣሻቸው ቪዲዮን ኬት አመጣሻቸው አንቺ ለምን አብረሽ ትቶሽ ሲሄድ ለምን ትተኸኝ ትሄዳለህ ስራውን መስራት ካለብህ ከኔ ጋር ለምን አሰራም ብለሽ ለምን የዛኔ ለምን እጁን ለቀቅሹ ለምን እዛኔ ሰዓታችሁ ነው። ተጠቀመብሽ። አንቺ የምትፈልጊውን ነገር አገኘሽ፣ እሱ የሚፈልገውን ነገር አገኘ። ሄደ ሄርሽ። ከዛ በኋላ እሱ ደግሞ እንደለመደ ሌላ ህይወት ውስጥ ገባ። እቺ ደግሞ ተመቸችው አብሯት ይኸው ይኸው ዘለቀ። ትዳር መሰረቱ፣ ቤት ተከራይተው ብዙ ነገር። ይኸው አሁን እርጉዝ ናት። አሁን አንቺ መተሽ ጡብ ብለሽ መተሽ የሰውን ትዳር መበጥበጥ የሰውን ህይወት ማደፈረስ ምን ይሉታል? አሁን አንቺ እውነት ነ ሴት ሆነሽ ማለት ነው። እኔ እንደ ሴት ሆነሽ ብነግርሽ ሴት ሆነሽ እውነት አብርሽ ሩታን ጥሎ ቢመጣ አንቺን ብሎ ቢመጣ እውነት አንቺ ሴት ነሽ? እውነት አብርሽ ጋር ትኖሪያለሽ? እውነት አብርሽ ለእኔ ባል ይሆናል ብለሽ ታስቢያለሽ ታስቢዋለሽ? አይቀፍሽም? አይደብርሽም? አያስጠላሽም? ይሄ ሁሉ ቪዲዮ ይሄ ሁሉ ቪዲዮ ወደ ታች ወርደሽ የምታያቸው ቪዲዮ እውነት አንቺ አብርሽ ላንቺ ፍቅረኛ ከሆነ አያምሽም። ይህን ሁሉ ጊዜ ሲያይ እንደ አንቺ እንደ ሙተሽ አሁን ዛሬ ገና እንደ ቀብር ፈንቅየን የወጣሁት ብለሽ ነው እንጂ እውነት አንቺ አብርሽና ሩታ ለስራ ቢሆኑ አንቺ እንኳ ሶሻል ሚዲያ ባትጠቀሚ የእኛ አበሻ አንገትሽን ይዞ እጅሽን ይዞ ነው ወስዶ በራሱ ስልክ ላይ የሚያሳይሽ ማለት ከፍሎ ከፍሎሽ ከፍሎሽ ያሳይሻል። አይገርምሽም? የእኛ ሀበሻ ከፍሎሽ፣ ብር ከፍሎሽ ስልክ ባይኖርሽ ራሱ ማለት ነው። ለምን እንወሻሻለን? እንኳን አንቺ ዛሬ አብርሽ የአብርሽ ፍቅረኛ ሁነሽ አይደለም፣ በጣም ገጠር ጭቅ ያለ ጨለማ ውስጥ ነው ራሱ ሶሻል ሚዲያ ምን ላይ እንደሚለቀቅ ራሱ ያውቃሉ። ምንም ባላየ ማለፍ ይሻላል ብለሽ ይሆናል እንጂ አሁን አንቺ ሩታን ለማሸነፍ ብለሽ ሩታ ባዛ ወይ በጣም እኔ እንጃ። በቃ ሶሻል ሚዲያው የሚፈልገውን ነገር ታውቃለች ሩታ። ሶሻል ሚዲያ ምንድን ነው የሚፈልገው? ምን ስራ ሲሰራ ነው የሚታየው? የገቢያዊን ሁኔታ ሩታ በደንብ ነው የምታውቀው። እንደ አንቺ ሩታ ጀንፋል አይደለችም። አንቺ አሁን መተሽ አንቺ ሆን ብለሽ አሁን እነሱ ባለፈው ተጣልቶ ተለያይተው ነበር ተብሎ ጫፍ ጫፍ ላይ ደርሶ አባት የአብረሽ አባት አስታረቋቸው በዛ። አሁን ለምን ታረቁ የሚል ተልዕኮ ኑሮብሽ ነው እንጂ የመጣሽው። መጀመሪያ አብረሽ የሚወድሽ ከሆነ ለምን ትቶሽ ይሄዳል? አንድ ወንድ እኮ ከወደደሽ ገደል አብሮሽ ይገባል እኮ ወላሂ፣ አይተውሽም። ትክክለኛ እውነተኛ ፍቅር ካንቺ ካለው አብረሽ ሙስታሂል አይተውሽም። ለምን ምን አለበሰለሽ አብረሽ ባለፈው በፊቷ እሷ ጋር ነበረኝ እሷ ጋር ላይፌን አሳልፍ ያለው፣ አልተመቸችኝም፣ ተውኩኝ። የምትመችኝን ሴት አገኘው በቃ ይዣት ኖርኩኝ አብሬያት በቃ የምትመቸ ይሩታ ናት። ሁሉም ወንድ እኮ ቶሎ ብሎ አንዱ ላይ አንዱን ይዞ ቁጭ አይልም። የተለያየ ሴቶች ትሞክራላችሁ፣ ከዛ ውስጥ የምትመቻችሁን ወስዳችሁ አብራችሁ ህይወታችሁን የምትቀጥሉት ብለዋል። ልክ እንደዛ ልክ እንደዛ ማለት ነው። እሱ እንደ ቁማር አስያዘሽ ተበላ ሲበላ ጥሎሽ ሄደ ማለት ነው፣ እንጂ ትክክለኛ ከልብ የመነጨው ፍቅር ቢኖረው ኑሮ ቢወድሽ፣ ነገ የልጆቼ እናት ትሆናለች፣ የትዳር አጋሬ ትሆናለች ቢልሽ፣ አብሮሽ ነው እንጦጦ የሚገባ ማለት ነው። ስለማይፈልግሽ ነው የተወው። አሁን አትረብሽ።